አንዱ ላይ ነው። በእርግጥ እኔ ስለ ድሮ ሁኔታ ስለ ድሮ ማንነት የሚጨንቀኝ ነገር የለም። ከእኔ ኋላ የተደረገ ነገር ተደርጓል፣ አንዴ አልፏል። ከእኔ ፊት ለሚደረገው ነገር ነው የሚጨነቀው ነገር ግን እውነት ወንድ ልጅ ኖሮ ክኛ እንደብቀ ካል አልደበክ ነግረኸኝ ቢሆን ኖሮ እውነቱን ነግረኸኝ ቢሆን ኖሮ ችግር የለውም። እኔ ምንም አውቀው ታሪክ ስለሌለ በአቅ ደስ ይለኛል። እኔም ይሄ ጥያቄ እንዲመለስልኝ ታልቃል፣ አንቺም ትፈልጋለሽ። እኔ ሲጀመር በመጀመሪያ ወንድ ልጅ ቢኖር አሁን እኔ እንደዚህ ምከራትተው የመስትሄድ የምሄደው ጎንደር ስትሄድ፣ ሀረር ስትሄድ፣ የት ስትሄድ እየተሯጡ ሁሉ ቦታ መከተላት ማንን ፍለጋ ነው? እስኪ ንገሪኝ። ሱመያና ልጆቹ፣ ሱመያ እና ልጆቹ። ስለዚህ ለምንድን ነው የፈለጋቸው? አባት ስለሆንክ፣ ሚስቱ አስሎ ሚስቴ ስለሆነች፣ ለልጆቹ አባት ስለሆ እነሱ ልጆቼ ስለሆኑ መከተለው እሷም ደግሞ ሚስቴ ስለሆነች አይደለ

ሊመለስ ነው። እንደዚሁም ደግሞ ላዩ መኪና ተገዛላት ማንገዛላት አብራችሁኝ ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ አይረሳ። አበረታቱኝ ኢትዮጵያን ያለው ስሴ ያግዙኝ ማለት ነው። ሀባዬዎቼ ዛሬ ነገር ወደኋላ ምክንያቱም ልጆችን እና እሷን ፍለጋ ከኢትዮጵያ የመን፣ ከየመን ኢትዮጵያ፣ ከዛም ደግሞ ከአዲስ አበባ ጎንደር እያልኩኝ መላለሰው ሲል ተናግሯል ማለት ነው። ስለዚህ ሱም እየጠየቀችውን ጥያቄ ለመመለስ ወደኋላ እንደማይልና ልጆችን ለማየት እንደ ጓጓ ተናግሯል ማለት ነው። ስለዚህ ሱም ያለችውን ለማድረግ ወደ የመን ሄዳለው ሲል አዩ የብድግ ብላ ምን የሱመየ ጥያቄ ብቻ አይደለም፣ የኔ ጥያቄ ነው። እኔም ነገ ጧት መጥቶ ገንዘብ እንዳይካፈለኝ እውነት መሆኑን አለመሆኑን ማወቅ ፈልጋለሁ። ነገር ግን ስለ ነገሩ ከኔ በፊት ስለሆነ ላያገባኝ ይችላል። ነገር ግን ልጅ መኖርህን አለመኖርህን እንግዲህ አፋጣዋለች ማለት ነው። የገንዘብ ነገር ሞቷ የሆነችው አዩ ማለት ነው። መቼ አንቺ ልጅ አለሽ ከኔ ምናምን ሲላት ወልዳለሁ፣ ነገ ወልዳለሁ አለች ነው ማለት። ጫጩት ነሽ እንዴ? ጫጩት ይመስል ማለት ነው። ጫጩት ትነሽ እንዴ? ነገ ወልድ ያለው አላለችም። ዶሮ እኮ ራሱ ሶስት ሳምንት ታቅፋ ነው የምወልደው ማለት ነው። ስለዚህ ምነው ዝም ብዬ ወልዳለሁ አልሽ፣ ሳምንት ነው እንዴ? ምን አስበሽ ነው ማለት ነው። እና ችግር የለውም። ነገር ግን ሱመያ ጠየቀችውን ጥያቄ እመልሳለሁ ማለት ነው። ትልቅ ነገር ነው። ስለዚህ ከአሁን በኋላ ቪዲዮ የምሰራው የመን ሁኔ ነው ብሏል ማለት ነው። የመን ሄዶ እንግዲህ የሚሰራውን ቪዲዮ እንጠብቃለን። እሷም ሂድ በመልካም በሰላም ገብተህ በሰላም ተመለስልኝ፣ እኔም ማረጋገጥ ስለምፈልግ እውነትና ውሸት መሆኑ ማወቅ ስለሚፈልግ ሂድ ብላ ሸኝታዋለች ማለት ነው። አዩ እና በጣም ነው የገረመችኝ ማለት ነው። ገንዘብ እኮ ነው አለች። ገንዘብ ነው ገንዘብ እኮ ነው አለች። ገንዘብ እኮ ነው ለገንዘብ ሲባል ብዙ ነገር ይደረጋል። ና እኔ ነገ ጧት መተው የሚካፈለኝ ልጆች፣ የማላውቃቸው ልጆች መምጣት የለባቸውን በኋላ ነገር ስለሚመጣብኝ ከአሁኑ አጣራልኝ አለች ማለት ነው። የገንዘብ ሶስት ያለባት አዩ ማለት ነው። በጣም ነው የገረመችኝ። ሳሄድ ግን በጣም ነው ያሳዘነኝ ማለት ነው። ታዳምጡታላችሁ ምን እንዳለችው ማለት ነው። እውነቴን ነው እምላችሁ፣ ገንዘብ እኮ ነው እምፈልገው ምናምን አለች ማለት ነው። አዳምጡትና እንመለሳለን ነበር አሁን በብር ትቀልዳለህ? እኔ አንተ ብትሞት እኮ ተያዥ ብር እኮ ነው። ብር ባይኖረኝ እኮ መንገድ ላይ ነው የምቀር። ሌሎቹ ሰኢድ እንወዳለን፣ ሰኢድ አንተ እኮ እንትን ብትል ወደውም መስሎ ነው። ለብር እኮ ነው፣ ለብር እኮ። ምን ሆነ ለብር ሊወድኩ ሁሉም ሰው። እኔ ልጅህን በምን አሳድጋለሁ? ልጆችን በምን አሳድጋለሁ? መች ወልደሽ? መጀመሪያውን ነወልዳለሁ። መች ወልደሽ አሁን በቅርብ ወልድ ላለ ምን ችግር? በቅርብ ትወልጃለሽ። ጎበዝ አንቺ ብቻ ለመውለድ ያብቃሽ፣ እና ከዛ በኋላ ስለ ንብረቱ እናወራለን ማለት ነው። አንቺ በቅርብ ለመውለድ ያብቃሽ። እወልዳለሁ። ኔ መውለድ አይቀርም። ይህን ሀልን ንትና ለ እወልዳለሁ። ሴት እኮ ትወልጃለሽ። ኛውም ሱመያ፣ ይህንን ቪዲዮ እንዳይሱ። ከአንቺ ጋር ስለ ብሩ በኋላ እናወራለን። ይህንን ቪዲዮ እንዳይሱ። ወደ የመን ሄጄ አጣራልሻለሁ የምትፈልጊውን ነገር በሙሉ በምትፈልጊው መንገድ አጣራልሻለሁ። ብቻ ዝግጁኝ ለማጣራት ማለት ነው፣ እኔ እዛ ሄዳለሁ። ዱዓ አድርጉ ብቻ አላ ሰላም ያድርገው። ልጅቷንም ልጁንም አላ በሰላም ያስገኝልኝ። አሰላሙ አሌይኩም ወረህመቱላሂ በረካቱ። እንግዲህ ይሄ የመጨረሻ ቪዲዮ ነው፣ ወደ የመን ሄዳለሁ ከዩ ጋር ማለት ነው። ምን ይደረጋል? ሄደ እኔም ስለ ልጁ ማጣራት ስለፈለግኩ ነው። ስለ ወደፊት ህይወቴ፣ ብዙ ሰው ካደገ በኋላ ማይሆን ማይሆን ነገር ስለሚያመጣ ፈልግ፣ አጣር፣ ለእኔም አረጋግጠል እና እንግዲህ ች እንዳዳመጣችሁት፣ ገንዘብ አለ በቃ ገንዘብ እኮ ነው አለች። ማንም እንዲካፈላት አፈልግም ማለት ነው። እና ያው እንግዲህ የሱመያ ልጆችን ምንም ማረጋት አትችልም፣ ቀድሞዋት የመጡ ስለሆነ እና ለሀብትህን ብለው ነው የሚወዱህ። ሰኢድ ለሀብትህ ነው የሚወዱህ፣ ማንም ሰው ይሁን የሚወድህ። ብዙ ሰየቶች አለች መላጣስ። መላጣ ወንዶችን ይወዳሉና ሴቶች ሁሉ የሚወድ መላጣ ነው። አይቶ ነው አላለች መሰላችሁ ማለት ሰይድ ወላይ ስንቱን እንደ ስንቱን ችለሃል ማለት ነው። እቺማ ለገንዘብ ብላ እንድ ቀን ትገልሃለች። ስለዚህ ተጠንቀቅ ማለት ነው። የምን ተመልሶ ምን ምን ይከሰታል የሚለው ነገር ምርመራ ያደርጋል ወይንስ የሰው ማስረጃ ያመጣል፣ ልጁ እውነት የሱ ነው አይደለም የሚለው ነገር እንግዲህ አብረን የምናየው ይሆናል ማለት ነው እንግዲህ ፈጣሪ በሰላም ያስገባህ። እንግዲህ ጦርነት አለ እያለ ነው። በሰላም ያስገባህ፣ ወንድማችን በሰላም ተመለስልን። አሁን እንግዲህ ዋናው ነገር እናንተ ሱመያን አስረድተህ ልጆችን አሳይታህ ደግሞ ነገ ታርቃቸው አብራቸው ናቸው የምናይበት ቀን ቅርብ ያደርግልን ፈጣሪ። ላለወኝ አላህ ይከተልህ ነው የምንለው። እንግዲህ ድራማው ሊያበቃ ትንሽ ነው የቀረው። ዋናው ነገር የልጁ ሁኔታ ነው እና እንግዲህ ስላዩ አልቆጣም ብላለች። ዋናው ነገር ስለ ልጁ ነው። ስለልጁ ግልጽ ያደርግልኝ እውነት ነው እውነት አይደለም። የሚለውን ነገር ማወቅ ፈልጋለሁ ብላለች ሱመያ ማለት ነው። ስለዚህ ግልጽ አድርገላት። እንዴት ወልጅህ ጥላለሁኝ? እንዴት ይህን ልታምኑ ትችላላችሁ? ብሏል እሱ ማለት ነው። እውነት መሆኑና ለመሆኑ እንግዲህ ማወቅ አለብን ማለት ነው። እንግዲህ ሂደህ አሳያቸው ማለት ነው እና ላዩ መኪና ተገዛላት እና ማለት ነው። ለአዩ መኪና ተገዛላት። ማን ገዛላት? ሰኢድ ገዝቶላት ነው ወይንስ ማንገዛላት እና ተከታታዮቿ ማለት ነው ሽክ ብለሽ አዩ ነይ ቶሎ፣ ዝንጥ ብለሽ ነይ ቶሎ ባሏት መሰረት ማለት ነው ዝንጥ ብላ መታለች ማለት ነው ዝንጥ ብላ መታለች። እንግዲህ ፏብትን ብላ በቃ ነው የመጣችው ማለት ነው። ከዛ በኋላ መኪና ገዝታ ፎሽፋ እያለች እየነዳች ነበር ማለት ነው። በጣም ደስ የሚል ነገር ነው። በዚህ ቀጥበት ግን ጸባይኩ ስትገጅ ታቂበታለች። እና እንግዲህ አዩ መኪና እየነዳች ነበር። ማን እንደገዛላት የገቢ ምንጭ ባይታወቅም ማለት ነው እንግዲህ ለተከታዮቿ ክብር እንዳላት የታየበት ነው ማለት ነው። ጎበዝ ናት። የጠየቋት ዝንጥ በይ፣ ፏ በይ፣ ሁልጊዜ በቢጃ ማአት ስሪ ብለዋት ነበር ማለት ነው። ጎበዟ ማለት ነው። እንግዲህ ዝንጥ ብላ ፏ ብትን ብላ ነው የመጣችው። አንደኛ መኪና እያሽከረከረች ማለት ነው። ዛንጣ እዛ ሳሄድን ብር ብር ትላለች። ዚህ ደግሞ ያንን ብር የምትቀበለው መኪና ገዝታበታል ማለት ነው።

እና ሱመያ እንግዲህ ምን ትላለች? ሰኢድ እንግዲህ ካሁን በኋላ ቪዲዮ ምሰራው የመን ነው ብሏል ማለት ነው። የመን በሰላም ገብቶ እስከሚሰራልን ድረስ እንግዲህ እናያለን። ሱመያ ደግሞ ይሄን ቪዲዮ ስታይ ምን መልስ ትሰጣለሽ? ሀደራ አይማናሽም ብሏታል ማለት ነው። የመን ሂጄ ቪዲዮውን ካረጋገጥኩልሽ በኋላ ልጁ የኔም ሆኑ አለመሆኑ ካረጋገጥኩ በኋላ ሀደራ ልጆች እንዳደብቂ፣ ልጆች እንዲታገናኝ ሰኢድ እንግዲህ ተናግሯል ማለት ነው። ምክንያቱም ብዙ ወራት ሆነ ልጆችን ሳያያቸው ያው እንግዲህ እንደኛ እንደማንኛውም ሰው በሶሻል ሚዲያ ነው የሚያያቸው ስለ ስለዚህ ህቅፍ ማድረግ ጸናናቸውን ማሽተት ይፈልጋል። ምንም ቢሆን አባታቸው ነው እና ያንን ነገር ማግኘት ስለሚፈልግ ዋጋ እየከፈለ ነው ያለው። እንግዲህ መቼም ወልዶ ይጥላል ብዬ አላስብም። እንደዚህ ዋጋ እየከፈለ ከአንድ ቦታ አንድ ቦታ እየተንከራተተ ልጆቹ ለማግኘት የሚያደርገው ነገር የሚጥረው ነገር ስላለ መቼም እኔ አልፈርድበትም ማለት ነው። እና ሰኢድ እንግዲህ ሆን ራስን ነጻ ለማድረግ ወይንም እውነቱን ለማሳወቅ ዋጋ መክፈል ስላለብህ ማድረግ ያለብህን ማድረግ ስላለብህ ይሄዳለሁ ስላልክ በጣም አሪፍ ነው። አዩ ደግሞ ማለት ነው ደስተኛ ሆና ደስተኛ ሆና እንግዲህ ማለት ነው። ደስተኛ ሆና ሄድ እና አረጋግጥልኝ። ነገ ጧት ብር ብር እያሉ የሚመጡ ሰዎችን አልፈልግም የሚካፈለኝ ሰው ብላለች ማለት ነው። እና እንግዲህ ሂደህ ማለት ነው በሰላም እስከምትመጣ እዛ ቪዲዮ እስከምንሰራ እንጠብቃለን። እንግዲህ በሰላም ላገር እያቃ ነው የምንለው ማለት ነው እዛም ደርሰህ በሰላም እንድትመለስ ነው ተስፋ የምናደርገው። ውድና የተከበሯቸው ይቻናል የቤተሰብ ወይ ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ። አበረታቱኝ። በሌላ ቪዲዮ እንገናኛለን። ኢንሻላህ ሰላማችን እዛ ሰላም ላገራችን ይሁና። ሰላም አሌይኩም ራህመቱላሂ ወበረካቱ